የዓለም አቀፍ የአቪዬሽን ሕግ የትኛውም ሀገር አውሮፕላኖች የሌላውን ሀገር በዓለም አቀፍ በረራዎች ለማቋረጥ ከሀገራቱ አቪዬሽን ባለስልጣን ፍቃድ ሊኖራቸው እንደሚገባ ይደነግጋል። ይህንን የዓለም አቀፍ ሕግ በመጣስ ባለፈው ማክሰኞ መነሻቸውን ከሱዳን ያደረጉ ሀያ አውሮፕላኖች ግን ከኢትዮጵያ ሲቪል አቪዬሽን ባለሥልጣን ፍቃድ ሳይኖራቸው የኢትዮጵያን አየር ክልል ጥሰው በመግባታቸው በቁጥጥር ስር መዋሉን የኢትዮጵያ አቪዬሽን ባለሥልጣን አስታውቋል። ማንኛውም ሀገር የሀገሩን ድንበር ማስጠበቅ እዛ ሀገር መብት ነው። ከዚህ አኳያ እነዚህ ፍቃድ ስለሌላቸው ብቻ ነው እንጂ ከምንም ሌላ ጉዳይ ጋር መያያዝ አይደለም። ነገም ተነጎዳም እንዲህ አቋርጦ ቢገባ ይሆኑ አውሮፕላኖቹ ያለም አቀፉንም ሆነ የሀገሪቱን አቪዬሽን ህግ በመጣሳቸው በአሁኑ ወቅት በጋምቤላ ኤርፖርት ምርመራ እየተካሄደባቸው እንደሚገኝም ባለስልጣኑ አስታውቋል። ሲቪል አውሮፕላኖች መሆናቸውን እርግጠኛ ከሆነ ወዲያ እዛ ኤርፖርት ላይ እንዲያርፉ አመቻችተ የሚጠበቅ ናቸው ኮሚኒኬት ሊያርፉ ሲሉ ኮሚኒኬት አደረጉ፣ በአግባቡ አርፈዋል። ስለዚህ የመርመር ጉዳይ ነው። ለምን ህጉን ጥሰው እንዳደረጉት የመመርመር ጥያቄ ነው። ስለዚህ አሁን ያሉት ጋምቤላ ናቸው። በቅርብ ጊዜያትም የምርመራውን ውጤት ለህዝቡ ይፋ እንደሚያደርግም ባለስልጣኑ አስታውቋል።